ወንጌል ወጣትነትን ጉልምስናንና የኔ የሚሉትን ሁሉ ጥሎ መከተልን ይጠይቃል። የዛሬው የወንጌል ጀግናችን በደቡብ ምዕራብ አባያ ቃልዮት ቤተክርስቲያን ቀደምት አባት ሲሆኑ ስለ ወንጌል የማይፋቀ ሕይወት አሻራቸውን ያኖሩ አባት ናቸው። አባባ ሀላላ ባንጃ ተቤዠኝ ከሞት ላተረፈኝ ይሁን ምስጋና። ይሄ ለባለው ልታ አባባ ሀላላ ባንጃ እንደ እሳቸው አገላለጽ በንጉሡ አጼ ምኒሊክ ጊዜ እየተወለዱ ሲሆን ገና በእናታቸው ማህጸን ሳሉ ለወንጌሉ ሥራ በጠራቸው በእግዚአብሔር መመረጣቸውን ላገኛቸው፣ ለቀረባቸው ሁሉ ሳይናገሩና ሳይመሰክሩ አይወሉም አያድሩም። ሁል ጊዜ ካፋቸው እግዚአብሔር ይመስገን አይጠፋም። ምስጋና ይኸው ለተቤዠኚ ከሞት ላተረፈኚ ይሁን። አባባ ሀላላ ባንጃ የተወለዱት በረዳ አካባቢ ሲሆን አባባ ገና በልጅነት ዕድሜያቸው ከእናታቸውና ከአባታቸው ጋር እየመኖር ዕድል ግን አልገጠማቸውም። እኔ ያደገው እኔ ያደበው ከቦሮዳ ከአባቱ አጋሪ ነው። ቦሮዳ በዛው ከአጤ ምኒልክ ጊዜ አጼ ምኒልክ ጊዜ እኔ የተወለደ እንደ አባባ ላላባ አንጃ አገላለጽ በአጼ ምኒልክ ጊዜ ጥርስ ነቅ ያለው የሚለው ሲሆን እድገታቸውንም በሰው ቤት ተጠግተው አሳልፈዋል። በሰው ቤት ያደገው አጼ ምኒልክ ጊዜ ነው። አጼ ምኒልክ ተነስተው፣ ልጅ ኢያሱ፣ ዘውድቱ እንደገና ደግሞ ኃይለስላሴ ደርግ አሁን ኢያድግ ስድስተኛ መንግስት ላይ ነው ያሉት። 1931 ከወላይታው የወንጌል አርበኛ ከአባባ ዋንዳሮ ጌታ ኢየሱስ ክርስቶስን በወላይታ አስወዶ የነፍሳቸው አዳኛ አድርገው ተቀበሉ። እያስ ከኦቲዛጌ ቤታ ጋ ቤታ ቤቴ ጎይኒቴ ቤት አ ዛ፣ በእያሱ ጊዜም እኔ ትልቅ ሰው ሆኛለሁ፣ ጥርሴን አውልቄያለሁ። በእንደዛ አይነት ሁኔታ እያለን እኛ ዘውዲቱ ሴት ነግስ ማለት ነው፣ ሴት ንጉስ ነግሳለች ብለን ለዛው ስንዘፍን ነበር። ወደ 1931 እያመሩ እሳቸው ጌታ ኢየሱስ ክርስቶስን እንደ ግላዳኛቸው አድርገው ሲቀበሉ እሳቸው በኖሩበት ቀዬ ሰዎች የሚለብሱት ልብስ እንዳልነበረ ይናገራሉ። ለዛን ሰው ሁሉ ራቁቱን ሲዞር ነበረ። ወደዚህ ወደኛ አካባቢ 31 አካባቢ እኔ ጌታን ሳገኝ እንደዛ ነው እና ኃይለሥላሴም ጣሊያን መጥተው እንደዛ ሰዎችን ሲያባርሩ ነበረ ይህን የወንጌል እውነት ከተቀበሉ በኋላ ብዙ መከራዎችን፣ ብዙ ገፈቶችን ተጋፍጠዋል። ስለ ወንጌል ተርበዋል፣ ስለ ወንጌል ተጠምተዋል፣ ስለ ወንጌል ተሰደዋል። ስለ ወንጌል ብቸኛ ሆነው ቤታቸውን፣ ንብረታቸውን ትተው ስለ ወንጌል ተሰደዋል፣ ተርበዋል፣ ተጠምተዋል፣ ከሞት ጋርም ተጋፍጠዋል። ታዲያም በአንድ ወቅት ያመንከውን ካድ ተብለው ሕዝብ ተሰብስቦ እሳቸውም በገመድ ታስረው የመጨረሻ የክህደት ቃላቸውን በሀገራቸው ወይም በአካባቢያቸው ሕግና ወግ መሰረት የአባባ ሀላላባንጃ የክህደት ቃል ይጠበቃል። አባባ ሀላላባንጃ ከሞት ጋር ተጋፍጠው የክህደት ቃላቸውን በዚህ ቃል አበሰሩ በክርስቶስ ኢየሱስ እመኑ፣ በክርስቶስ ኢየሱስ እመኑ እያሉ የክህደት ቃላቸውን ለሚጠብቁ የቄው አባላትና ለተቀመጡ ፍርዳቸውንም ለማየት ለሚጠብቁ ሰዎች እስከ ሞታቸው ድረስ ስለ ክርስቶስ በማውራት እውነተኛ የጌታ አገልጋይ መሆናቸውን ከነፍሳቸው ጋር ተወራርደው የምስራችሁን ቃል አበሰሩ። እኔ ብቻ በክርስቶስን ይመኑ ብሎ ብቻ እግዚአብሔር ብቻ የተሰጠው ቃል ነው። ይመኑ። ሕዝቡ ሁሉ አወረዱኝና ካወረዱኝ በኋላ አሁን በወጋችን መሰረት በባይላችን መሰረት ፍየል ይታረዳል። መስዋዕት ይሆናል ለሰይጣን የሚታረዳል። አጥፍታ ሉ ባህላችንን ብሎ እንደዚህ ስሉ ካልሆነ አውርዶ እንደገና ምንድን ነው ያደረጉት፣ እስቲ ቤተዘመዱም ዘመዱም ይንከረው እምነቱን ይተው ይሆናል ብሎ ለቀቁኝ። ግን ከዛ በኋላም እኔ እንደማልተው ስለገባላቸው ከአካባቢው አባረሩኝና ወላይታ ሄጄ ሁምቦ ላይ ኑሮ ጀመርኩ። አባባ ዋንዳሮ ጋር እሳቸው ጋር ኑሮ ጀመርኩ። በንደዛ አይነት ተባረ ሲሄድ ታላቅ ልጀን ባለቤት ጫካ ላይ ወለደቻል። ጫካ ላይ ወልዳ በንደዛ አይነት ሁኔታ የጀህር አባባ ዋንዳሮ ጋር ደርሼ እሱ ጋር ደርሼ አምስት አመት እንደገና መጽሐፍ ቅዱስ ከሱ ነው የተማርኩት። የሱ መንፈስ ይዞኛል። በቃ ወንጌል ለማገልገል እንግዲህ ወንጌል ይወረሳል ማለት ነው። ከአባባ ዋንዳሮ የወረስኩትን ወንጌል ነው ወደዚህ መጥቼ ያገለገልኩት። ወንጌል ጥቅም ሳይሆን ያለንን ሁሉ ትተን የምንከተለው እየሰማይ ሀብታችንና መዝገባችን ነው። አባባ ሀላላ ባንጃ ለተቀበሉት እውነት እንደገና ተመለሰው በቀያቸው የሚኖሩ ሰዎች እውነት ይበራላቸው ዘንድ ለአንድ የመሬት ባላባት በአሽከርነት ለመስራት ተመልሰው ወደ ሀገራቸው መጡ። በ1938 በአሽከርነት የቀጠሯቸው አባት በማረፋቸው ምክንያት በአካባቢው ባህልና ወግ መሰረት በሚደረገው የለቅሶ ስነ ስርዓት ጓያ ይዘና ሲባሉ እምቢ በማለት እንደገና ወንጌልን ለመስበክና ስለ ክርስቶስ ለመናገር ሰበብ ፈለጉ። 38 ሚሊዮን ታዲያ ከታዋቂ እና እኔ የምኖርበት የቤቱ ባለቤት ሲሞት እኔን ጋያ ይዘና አሉኝ። እና እዛ ለቅሶ ቦታ ቁጭ ብሎ ስሉ እኔ ጋያ መያዝ አልችልም። ጋያ የሚሳብ ነገር ነው እና ይሄ ምንድነው? ጭስ ይወጣል። ጋያ በከቅል ነው የሚሰራው። ያንን አልይዝም ማለት ነው ትንባሆ እንትን ተደርጎ እሳት ተቀምጦ ነው ሰው ምስቦ እና እኔ ይዤ አላውቅም ብሎ ስሉ ይሄ ልጅ ከየት ነው መጣው ብሎ በኔ ላይ ተነሱብኝ እና አንተ ጾም ሮብና አርብን ትጾማለህ ወይ ብሎ በዓመት ደግሞ ሁለት ወር ምጾም ጾም ተጾማለህ እንደ ብሎ ዝሎ አልጾማል። ከዛ ይሄ ነው ምድራችንን ያረከሰው ብሎ በሳቸው ላይ ተነሱ እና እኔ ምድሪቱን ለማርከስ ሳይሆን ለማጽዳት ተነስቻለሁ ብሎ በእግዚአብሔር ስም ሲናገሩ እንደነበረ ያው ያ ግዳ ለዚህ መሬት አያስፈልግም ይሄ ልጅ መባረር አለበት ብሎ የዛኔ እንግዲህ ወጣት በነበርኩ ጊዜ ሰዎች ተናግረው፣ መሬት ሁሉ የእግዚአብሔር ነው አልኩ እኔ። ደሞ ያ ሁሉ የኔ ነው እስቲ የዚኛውን የለቅሶን ተስካር ስናወጣ እናያለን። የሱን ጉድ ገሪያ አደባባይ ላይ አውጥቶ አባቱ የሞተበት ልጁን እዛው አስቀምጦ እኔ የምኖርበት ባለ አባቱ ሞቷል፣ አቶ ጠቀሮ ማለት ነው። ጠቀሮ ሞቶ ልጁን ለማሳደግ አሁን ማን ወዛል እንትን ሲል የእድርተኛው መሪ እኔን ሰብስቦ የጠቀረው ቤት ኢየሱስን እናርዳለን አሉ። እሳቸውን የጠቀረ ቤት ኢየሱስ ብሎ ነው የሚጠሩት፣ እንግዲህ ኢየሱስን ስለሚሰብኩ ማለት ነው። እና በእለቱ እንደዛ ብሎ አደባባይ ተሰብስቦ ሰው ሁሉ ተቀምጦ፣ ያለ እግዚአብሔር ደግሞ በታምር ከሰማይ ዝናብና ነፋስን ለቆ ሰዎችን በተናቸው። እግዚአብሔር በእንደዚህ አይነት ሁኔታ አተረፈኝ። ያንን የእድር ኃላፊ የነበረው ሁለት ቤት ነበረው። ወላይታም ቤት አለው፣ እዚህም ቤት አለው። እና እሱ ሰኞ ጠዋት በቅሎ ላይ ተቀምጦ ቀጥታ ቤቱ እንደደረሰ እግዚአብሔር መጣው፣ ሞተ። ሰውየው ከዚህ ሁሉ ትግል በኋላ አባባ ቦታ ገዝተው ከሶስት ሰዎች ጋር ጸሎት ጀመሩ። ታዲያም ቤተ ክርስቲያኒቱ በተመሰረተችበት በመጀመሪያው ቀን 30 ሰዎች ወደ ጌታ መጡ። ቤታታ ወይ እና በእንደዛ አይነት ሁኔታ መካከል እኛም ስድቱ እየቀጠለ ያለ ቤተ ክርስቲያንን ለመስራት መሬት ገዛንና አምስት ክንድ የሳር ቤት ነው የሰሩት። የሳር ቤት ሰርተናል። እኛ በእንደዛ አይነት ስቃይ አልፈን መተናል። አባባ ሀላላ ባንጃ ወንጌልን በቃል ወይም በንግግር ብቻ ሳይሆን በተግባር በህይወት ወንጌልን ይሰብክ የነበረ ሲሆን ከተግባሮቻቸው መካከል ቅዳሜ ከ11 ሰዓት በኋላ ሰንበት ስለገባ ስራ አልሰራም በማለት ምግብ አመስግነው በመብላትና በወቅቱ ትልቅ ስርዓት የነበረውን የለቅሶ ባህልን በመቃወምና አላልቅስም በማለት ምክንያታቸውን ለጠየቃቸው ሁሉ ስለሚታመኑበትና ስለሚመሩበት የእግዚአብሔር ቃል ስለ ክርስቶስ ኢየሱስ አዳኝነት ሰበብ እየፈለጉ ወንጌልን ይመሰክራሉ ጣፓ ባህላላ ባንጃ በቀን ውስጥ ከቤተ ክርስቲያን ሰዎች ጋር ለሶስት ሰዓታት ካሳለፉ በኋላ ቀጣዩን ጊዜያቸውን በጸሎትና የእግዚአብሔርን ቃል በማንበብ እንደሚያሳልፉ ይናገራሉ። እግዚአብሔርን በመከተሌ አተረፍኩኝ እንጂ አልከሰርኩም የሚሉ ታፓ ባህላላ ዛሬ በቤተ ክርስቲያን እንኳን እስከ አራተኛ ትውልድ አይቻለሁ ይሉናል። አታርፈው የእግዚአብሔር ከአለም ሁሉ ይገዛል። አሜን

ከሳቸው እኛ አራተኛ ትውልድ ነን እያሉ ነው እና፣ እንደዛ ብሎ ችቦ ለመለኮስ እንኳን አራተኛ ትውልዱ ከሳቸው ጋር ቆሞ ችቦ እየለኮሱ ነው። እና ምንድነው እግዚአብሔር አትርፎኛል እንጂ አላስከሰረኝ። አባባ፣ ትላንት የነበረውና አሁን ባለው ዘመን ላይ ምን አይነት ትውልድ አለ? ቤተ ክርስቲያንን ሲያዩ ክፍተቱ ምን ይመስላል? እንዴት ነው? አይ አልተቃኘም፣ አልተቀናኘም ይቀራል ፊተኛው

እንደውም ስሉ ምንድን ነው ሚሉት፣ ይሄ ያለንበት አካባቢ ለሰይጣን ተገዝቷል ያሉ ነው። አሁን ለናንተ አይታይም፣ ለእኔ ግን ይታያል። አየሩ ሁሉ የሆነ ነገር አለበት፣ እና ምንድን ነው ሚሉት እንደ ኔትወርክ ተያይዟል። ሰይጣን ግርግዳው ላይ ሷል፣ ገና እኛም በምን ብላው እንጀራ ወጡ ላይ ሷል፣ ቡና ሻዩ ላይ ሷል። ደም ብቻ ነው። ይሄን ከ ይሄን ማለት ከጀመሩ ደግሞ አምስት እና ስድስት ዓመት ሆኖ አልፏል። እና ብዙ ነገሮች ተበላሽተዋል። ክርስትና አሁን የድሮ ክርስትናና የዛሬ አይገናኝም። ሁሉ ሰው ይሮጣል። እና አሁን መፍረድ አልችልም እንጂ አይነ መፍረድ አልችልም እንጂ ለነሱ ከመጸለይ ውጪ የምለው ነገር የለም። ሰው እንደመሰለው ይኖራል። የእግዚአብሔር መልስልኝ ጌታ ሆይ፣ ይቅር በለኝ ጌታ ሆይ የተባሉት በጠሎት ብቻ ነው። ሌላ የለም። እግዚአብሔር ብቻ ከማንጋዛችን

ያቀኒ እኔ አላማ ያሻነፋለው አትብሩ አትል ተነጋጹ በቃ ራሱን ብቻ ለመጠበቅ ነው። ሌላ ይደም አባባ አላላባንጃ እግዚአብሔር በህይወታቸው ሊሰራ የወደደውን ስራ ያለ ገደብ ያለ ስስት እንዲጠቀምባቸው ፍቃዳቸውን በትጋታቸው በመስጠት በመሰዋት እልፎችን አፍርተው ወደ ወደ ናፈቁትና ወዳገለገሉት አባታቸው በክብር ሄደዋል። በእሳቸው የተገኙት እልፍ አባቶችና ወጣቶች ግልጽ አሻራቸው ናቸው። ይህንንም የወንጌል ስራ በስፋት እንደሚቀጥሉም የቤተ ክርስቲያኒቱ መሪዎች ይናገራሉ። እንግዲህ ከዚህ ቤተ ክርስቲያን ቢያንስ ከ30 በላይ መጽሐፍ ቅዱስ ተምር የወጡ ሰዎች አሉ። እሳቸውም እጅጭ ነው ጸልዮ ያወጧቸው አሉ። እሳቸው አሁን ወደ ኋላ ተመልሶ ትውሉ ምክር መጠየቅና ለእኛ ጸልዩ ብሎ ስሉ ትልቅ የእግዚአብሔር በረከት እንዳለ ነው ማየው። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው ወደ አባቶች ቅረቡ፣ ሽማግሌዎችን ጠይቁ። የድሮን ዘመን ምን ይመስላል፣ አሁኑ ምን ይመስላል የሚለውን ጠይቁ ይላል። አሁን ትውሉ ከነፋስ ጋር ከሚሄድ እግዚአብሔር የሚሰጠው ነገር ቁጭ ብሎ ከእግራቸው ስር መቀበሉ ለትውልዱም ጥቅም ነው፣ ለቤተ ክርስቲያንም ጥቅም ነው። ወደፊት ደግሞ ለሚመጣው መከራ ጸንቶ መቆም ይችሉ ዘንድ ከእሳቸው የሚተላለፍ ነገር አለ። ምክንያቱም እሳቸው መከራ አግኝቶ ስላለፉ ያንን መከራ ስናገሩ የመከራው ተቋዳሽ ሆነን እኛም ደግሞ በመከራው መሀል እግዚአብሔር ያሻግራል የሚለው ነገር አምነን እንድንቀበል ያደርጋል። ስለዚህ ከእሳቸው እኛ የምንማረው ብዙ ችግሮች አሉ። ራብ አለ፣ ራቁትነት አለ፣ ርዛት አለ፣ ብዙ ነገር አለ። ይሄን ሁሉ እሳቸው ተቋቁሞ ያለፉበትን ስናገሩ ለእኛም ለእምነታችን ጥንካሬ የሆነ እንላል እና አሁን እናንተ እዚ ጋር መታችሁ እሳቸውን ሲጠይቁ ትልቅ ትልቅ የወንጌል በረከት እንዴት እንዳለፈ ታገኛላችሁ ብዬ ያምናሉ። ጋር አገልግሎት ተጀመሩ ሰዎች ብዙዎች ወደ ጌታ ሄደዋል። አሁን እሳቸው በህይወት ኖረው እንደዚህ ምስክርነት መስጠታቸው ትልቅ ነገር ነው እና ምንድን ነው ትልቁ ነገር እሳቸውን በዚህ ምድር እግዚአብሔር ያቆየው፣ አንደኛ ታማኝነታቸው፣ ሁለተኛ ለጌታ መሰጠታቸው፣ ሶስተኛ መለክት አላቸው። መለክት አላቸው። እኔ አሁን እንደማውቀው ከአፋቸው ከሁለት ሺህ ወዲህ ካፋቸው መውጣው ቃል ሁሉ ትንቢት ነው። እንደ ድሮ ነቢያት ትንቢት ያወራሉ። እሳቸው የሚያወሩትን ነገር ሰዎች በትክክል ባይቀበሉ እንጂ የተናገሩት ሲፈጸም ነው ምናየው። እና ትልቁ ነገር የእምነት አባት መሆናቸው፣ እኛንም ደግሞ እንደ እሳቸው በእምነት እንድንቆይ የሚያደርገን ነገር አለ። ትልቁ ነገር አሁን እኛ እዚጋ ሲያወሩ እናያለን። መጽሐፍ ቅዱስን በእውነትም የማንበብ አቅማቸው ያን ያህል ነው፣ አልተማሩም ብለናል። አራት ዓመት ብቻ መጽሐፍ ቅዱስ ትምህርት ቤት የፈረንጅ ቋንቋ ፊደል ቆጠራ ላይ ቆይተዋል። ግን አሁን ታሪክ ቢጠይቁ ከዘፍጥረት እስከ ራዕይ ይተረተራሉ ይተረተራሉ። በተለይ ማሰባቸው ምንድነው ሐዋርያት ስራ መጽሐፍ የታሪክ መጽሐፍ ነው። 28ቱን ምዕራፍ ጠቅላላ ያወራሉ። ዕብራውያን መጽሐፍ ከባድ መጽሐፍ ነው። 13ቱን ምዕራፍ በቃላቸው ያውቃሉ። ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ማርቆስ ወንጌል እያሉ ሲያወሩ ከመጽሐፍ ቅዱስ በዲግሪ ከተማሩ ሰዎች ይሻላሉ። እግዚአብሔር በመንፈሱ አስተምሯቸዋል። ከሳቸው ህይወት የምንማረው ነገር ምንድነው? ጸሎት ነው። ጸሎት ነው። መጽሐፍ ቅዱስ ማንበብ ለኛም ጥሩ ትምህርት አስተላልፈው እና እና እግዚአብሔር በነገር ሁሉ ባርኳቸው ለዛሬ አደርሷቸዋል። እኛም ብንሆን ከሳቸው ጥሩ ነገር ለትውልዱ ይተላለፋል ብለን እናስባለን። እሳቸው ለመጀመሪያ ጊዜ ወንገል በሌለበት ወንገል በማይታወቅበት ጊዜ ክርስቶስን አምነው ወደዚህ አካባቢ ለመጀመሪያ ጊዜ ሲመጡ በዚህ አካባቢ የነበረው ሁኔታው ራሱ በጣም ከባድ ነበር በሽታ ነበር እዚህ አካባቢ እንደሚታወቀው እባብ ነበር በዚህ አካባቢ እንደሚታወቀው ጠንቋዮች ነበሩ ሰዎች በሽተኞች ነበሩ በጣም የበሽታ አይነት ነበር እሳቸው ግን ከመጡ በኋላ ወንጌል መስበክ መናገር ከጀመሩ በኋላ እግዚአብሔር በእሳቸው ብዙ ተጠቅሟል። ብዙ የምድሪቱን መርገም እግዚአብሔር በእሳቸው በኩል እየሰበረ እየሰበረ ወደዚህ ደረጃ ደርሷልና የእሳቸውን አገልግሎት በጥቂቱ ለማውራት የሚፈልገው ቢኖር እሳቸው ወንጌልን ከጀመሩበት ጊዜ ጀምሮ፣ ክርስቶስን ከተቀበሉበት ጊዜ ጀምሮ ልክ ድሮ እንደ ሐዋርያት ዘመን የክርስቶስን የወንጌል የምስራችን ቃል ለሌሎች የተቀበሉትን እውነት የበራላቸውን እውነት መናገር እንደጀመሩ ለሚመጣው ሁሉ አልፎ ለሚሄደው ሰው ሁሉ የእግዚአብሔርን ቃል እውነት ያስተምሩ እንደነበረ ታሪካቸው በጣም ግልጽ ነውና፣ ስለዚህ እግዚአብሔርን በጣም እጅግ አድርገን እናመሰግናለን። እንግዲህ ፍጻሜያቸውን እግዚአብሔር ያሳምር። የእናንተን አገልግሎት ደግሞ በዚህ እግረ መንገድ በጣም እግዚአብሔር ይባርካችሁ ለማለት እፈልጋለሁ። በጣም አድንቀያለሁ። እስከዚህ ድረስ አባቶቻችንን መታችሁ በመጠየቅ ለእኛ ለትውልዱ ራሱ ትልቅ በረከት እንደሆነ የአባቶቻችን የአገልግሎት ጽናት እኛ ስንሰማ ትልቅ በረከት እንደሚሆን እኛም ተስፋ እናደርጋለንና እናንተም እግዚአብሔር ይባርካችሁ። አገልግሎታችሁ በኢየሱስ ስም የተባረከ ይሁን እላለሁ። ጌታ ይባርካችሁ። ለሰሚው ሁሉ እግዚአብሔር ለአድማጮች ሁሉ እግዚአብሔር ይባርካችሁ። ይሄንን በደንብ ተከታተሉ። እንደገና ደግሞ አባቶቻችን ያለፉበት ጎዳና እነሱ ወንጌሉን ለኛ አደርሷል። የወንጌል አደራ ተረካቢዎች ስለሆንን የአባቶቻችን ፈለግ ተከትለን ይሄንን ወንጌል ክርስቶስ እስከሚመጣ ድረስ ከግብ ለማድረስ ሁላችን የሚያስከፍለውን መስዋዕትነት መክፈል ከኛ ይጠበቃልና እግዚአብሔር ሰሚዎችን ሁሉ ይባርካችሁ ይላለሁ። ወንጌል ጊዜን ይጠይቃል። በእግዚአብሔር ፊት በሆንን ቁጥር ዓለምንና የስጋን ስራ ለመካድ አቅም እናገኛለን። ዛሬ ወንጌልን አትስበኩ ብሎ የሚያስረን የሚገለን መንግሥት ላይኖር ይችላል። ነገር ግን ብዙዎቻችን ነፃነት በሚመስል ባርነት ታስረናል። እንጮኋለን፣ እንሰብካለን፣ ቃሉንም በአእምሯችን በቃላችን ሸምድደን እናነበንባለን ሕይወታችንና ኑሯችን ግን ወንጌል እንክዷል። ቢሆንም ዛሬ አልረፈደብንም። በፈቃዳችን እያሰረን ያለውን ነፃነት ችላ ብለን የተሰጠንን የወንጌል አደራ ለቀጣይ ትውልድ ያለ ነቀፋ ለማስተላለፍ ወንጌል ውሳኔን ይጠይቃል። ጊዜያችንን ለቃሉና ለጸሎት በመስጠት ከእንቅልፋችን ቀንሰን ይበልጥ በውስጥ ሰውነታችን እንድንበረታ የአምላካችን እርዳታ በሁላችን ህይወት ውስጥ ይገለጥ። አንተ የምትተኛ ነቃ፣ ክርስቶስ እያበራልሃል። ወገኖች ሆይ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ለመከሩ ሥራ እንዘረጋ ዘንድ ዘወትር እየበረታን እንድንሆን አባቶቻችን የሰራው እግዚአብሔር በእኛም ኪዳኑ የጸና ነው። ወንጌል ጽናትንና ውሳኔን ይጠይቃል። በሕይወታችን በኑሯችን! እየሰበክን የእግዚአብሔርን መንግሥት ስራ ለቀጣይ ትውልድ እንድናስተላልፍ የእግዚአብሔር ጸጋና አብሮነት ከሁላችን ጋር ይሁን። አሜን። በዚህ ምክንያት እናቴ ያመጣው እግዚአብሔር ያመሰግናሉ። አዎ ሰው ሰው ብቻ አውቆ ወደ እግዚአብሔር ፊት እናቴ ሄዳችን ለእግዚአብሔር ነገር ብቻ የተጠየቀችው